ማመን ነው ይላል ያገሬ ሰው ሀረር ያላትን ታሪክና ስም ካለው ነባራዊ ሁኔታ ጋር ለማጣጣም አመራሮቿ በግልጽ የአመለካከት ጥራት ህብረተሰቡን በማሳተፍ የኮሪደር ልማት ስራዎችን እየሰሩ ይገኛሉ ይህንን የተያያዘችውን የለውጥ ጅማሮ ለመመልከት የአፋር ክልል አመራሮች በክልሏ ተገኝተዋል ከዲዛይን እስከ ትግበራ ልጆቿን ያሰማራችው ሀረር በራስ ሀብት በፈጠራ ስራ በትንሽ ወጪ ትልልቅ ስራዎችን ሰርታለች። ያነጋገርናቸው የአፋር ክልል አመራሮችም ስለ ሀረር የሰሙትንና አሁን የተመለከቱትን ሲነግሩን ክልሏ ለሁሉም ክልሎች ተምሳሌት የሆነች ያላትን ታሪክ በሚመጥን መልኩ ተሰርታለች ብለዋል። የተሰራ እየተሰራ ያለው የኮሪደር ዲቨሎፕመንት ፕላን ልማት በጣም የሚገርም አስደማሚ፣ እጅን በአፍ የሚያስይዝ አቅም የፈጠረ ትልቅ ሰፊ ስራ ነው የተሰራው። እስፔሻሊ ያው በአካል ሀረርን ከዚህ በፊት ባናቃትም በተለያዩ የሚዲያ አጋጣሚዎች እናያለን የነበረችበት ሁኔታ በጣም ኮምፓክትድ የሆነ ከተማ ከእድሜዋም ስንነሳ ረጅም እድሜ ያስቆጠረች ከተማ ስለሆነች ይሄ መልሶ ማልማት ራሱ ህብረተሰቡን አሳምኖ አመራሩ ኮሚትመንት ፈጥሮ እዚህ ሌቭል ላይ መድረሱ በጣም አስደምሞኛል። ከዚህ ልምድ ደግሞ ምንድን ነው የምንወስደው ብዬ እንደ ራሴ የወሰድኳቸው ይህን ስራ ወደ መሬት ለማውረድ ከዝግጅት ምዕራፉ ምንም አውትሶርስ የተደረገበት ስራ የሌለም ወይም ፋይናንስ የሚጠይቅ ስራ አለመኖሩ፣ አንድ ከዲዛይን ጀምሮ እስከ አንደር ኮንስትራክሽን ድረስ የራሳችንን የተማረውን በቢሮ ዙሪያ ና በተለያዩ ሴክተር ቢሮዎች አሉ ዱ መሀንዲሶችን አቅም የተጠቀመበትን በጣም ትልቅ አስደማሚ ነው። በክልሎች ያለው የኮሪደር ልማት እንደ ሀገር በኩርታክ ለሚሰሩት ኢኒሼቲቭ ተጀምሮ በየክልሉ ከተሞች እየተሰሩ ነው ያሉት። እንደ ተሞክሮ ትልቅ የህብረተሰብ ተሳትፎ ና በተቀናጀ መልኩ የመሰረተ ልማት ና የኮሪደር ልማት ስራ በፍጥነት በጥረት እየተሰራበት ያለበት ክልል እንደመሆኑ መጣን ሀራር ክልል ቀደምት ታሪካዊ ከተማ እንደመሆኑ መጣን ዛሬ ያለውን ሁኔታ ነባሪ ሁኔታ ና ትናንትና የነበረ ሁኔታ ስናየው ትልቅ የኮሪደር ልማት ስራ ገጽታውን የቀየረበት ለኑሮ ዜጎች ምቹና ለከተማ ቱሪዝም ወይም ለኢኮኖሚ መንቀሳቀሱ ትልቅ ሚና እና መነቃቃት የተፈጠረበት ሁኔታ ነው ያየ ነው። ብዙ ወጣቶች ስራ እድል እንደተፈጠረ የከተማኑ ማስዋብ ና ግሪን ከማረግ አንጻር አመራሩ የመራበት ከፕሬዝደንት ጀምሮ ከተማውን በአሁኑ ሰዓት በአጭር ጊዜ ውስጥ ያጠቃላይ ገጽታውን ለመቀየር አመራሩ ከላይ እስከታች እስከ ህዝብ ድረስ በምን መልኩ እንደመራ በፕሬዘንቴሽንም ቀርቦልን ቅድም ስንዋይበት ነበረ። እናስበው እያየን ያለው ነገሮች ደግሞ እስካሁን ድረስ በጣም ማራኪና ውብ ለከተማ ገጽታዎች እንደ ታሪክ ተቀዳሚነቷም አሁኑም ራሷን አንጸራርታ መለሰው አቧራውን አንስታ ሀራር ቀዳም ታሪክነትን ስልጣኔውን ይዛ ለማስቀጠል ትልቅ ትርጉም ያለ ስራ እያየንበት የኮሪደር ልማት በመደመር መጽሐፍ የተገነባው ኢኮ ፓርክ የጀጎል ውስጥ ለውስጥ መንገድ የሀረርን ቅርስ ከመጠበቅ ባለፈ ለቱሪስት ፍሰት ገቢን ከማጉልበት አንጻር ያለው አስተዋጽኦ ከፍተኛ ነው። እስካሁን ድረስ ካያናቸው ስራዎች በጣም ገራሚና እንደገና ደግሞ የአካባቢውን ወጣቶች የስራ ውጤት የሆነውን እንደገና ደግሞ በአካባቢው በሀረር ከተማ ያሉት ቴክኖሎጂዎችን በመጠቀም የተሰሩትን ስራዎችን አይተናል። አንደኛው ትልቁ ነገር ብዙ ወጪ ሲያስወጣ የነበረውን ስማርት ፖል መብራት ፖል ነውና ይህንንም ደግሞ በራሳቸው ባላቸው ማስ ኢንጂነሪንግ ድርጅትን ባቋቋሙ ሰዎች አማካኝነት ፖሎቹን እዚህ እየሰሩ እንደገና ደግሞ ፖሎችን ማሰራቱ ብቻ ሳይሆን ክሬኑም ሳያስፈልጋቸው ከክሬን ፋንታ ዘመናዊ የሆነ ጥገና ሲያስፈልግ ምንም አይነት ክሬን ሳይጠቀም ሊጠገኑ በሚችሉ መልኩ ነው ኮሪደር መብራቱን የሰሩትና ይሄ ደግሞ ለሌላው ለኢትዮጵያም ክልል እንደ ተሞክሮ ሊወሰድ የሚችል ጥሩ ጅምር ተግባር ነው። ምክንያቱም ሀገር በቀል ስራዎቹን መስተዋወቅ ላይ ትልቅ ፎካስ ያደረገ ትልቅ ለውጥ ብለን የወሰድነው ነው ነው ሁለተኛ ደግሞ አጠቃላይ ከተማው ላይ የሰሩትን ኮሪደር ሊማስ ስናየው የአካባቢው የነበረውን ባህላዊ ቅርጾቹንና ታሪኮቹን ሳይበላሽ ጠብቆ የሰሩትን ስራዎች በጣም ተአምርና፣ ለቀጣይ ትውልድ የሚሸጋገር አሻራ ያስቀመጡበትን ሁኔታ ነው የተረደ ነውና በጣም ገራሚ ነው። የመንገድ ዳር መብራቶችን ስናነሳ ማስ ኢንጂነሪንግን ያለመጥቀስ አይቻልም። የክልሉን ባህል በሚያንጸባርቅ ዲዛይን በዚሁ ክልል ተሰርተው ከሌሎች መንገድ ዳር መብራቶች በተለየ መልኩ ለማንቀሳቀስና ለመጠገን በሚያስችል ቴክኖሎጂ ተሰርተው ሀረርን አራያ እንድትሆን ያስቻሉ በመሆኑ ምስጋና ይገባቸዋል። ውበትን አይቶ አለማድነቅ ንፉግነት ነው። የተሰሩ ስራዎች ደግሞ ስናዩ እጅግ በጣም አኩሪ እና በጣም ሊመሰገን የሚገባ ስራ ነው፣ ሀራሪ ከተማ ላይ የተሰራው ስራ። ስለዚህ ይሄ ደግሞ የሀራሪ ክልል ከተማ የሀራሪ ክልል ህዝብ፣ እና የሀራሪ ክልል አመራሮች ሁለቱም አካላት የድምር ውጤት የተሰራ ስራ በጣም ደስ የሚልና በሌሎች ኢትዮጵያዊ ከተማዎች ላይ ተምሳሌት የሚሆን ስራው እዚህ የተሰርቶ ያየ ነው እና እጅግ በጣም ጥሩ ስራ፣ አመራሩ ደግሞ እጅግ በጣም ኮሚትመንት ወስሮ ማህበረሰቡን ንቂና ከፈጥሮ የተሰሩ ስራዎች። ሀራሪ ከተማ ከለውጥ በፊት የነበረችበት ሁኔታና ዛሬ ያለችበት ሁኔታ ሰማይና መሬት እንደሆነ ነው የተረዳነውና እጅግ በጣም ጥሩ ሊመሰገን የሚገባ ስራዎች ተሰርቷል፣ አሁኑም እየተሰራ እያለ ነው ያየነው። ስለ ስለዚህ እጅግ በጣም ጥሩ ስራ በሀራር ከተማ ማህበረሰብ፣ የሀራር ከተማ አመራሮች እጅግ በጣም አክሩ የሆኑ ስራዎች ተሰርቶ የከተማውን ፕላን ከመከለስና ከማስተግበር አኳያ ይሄ ኮሪደር ልማቱ ትልቅ አቅም ፈጥሮለታል። አንደኛ በሁሉም ከተሞች ላይ ከተማ ፕላኑ ወደ መሬት ለማውረድ ትልቅ ማነቆ የነበረበት ነው። ስቲል አዲስ አበባና ትልልቅ ከተሞች እንዲሁም አዳዲስ ከተሞችም በፕላን ተመርተው ልማታቸውን በፕላን እንዲመሩ የማድረጉ ባለው ኮሚትመንት ውስንነት ህብረተሰቡ አይቶ ከማመን ከመቀበል አኳያ ትልቅ ክፍተት የነበረበት የነበሩ በሁሉም ክልሎች ክፍተት ያለ ሆኖ፣ ሀረሪ ላይ ደግሞ የከተማውን ፕላን ወደ መሬት ለማውረድ የተለያዩ የተዘጉ መንገዶችን፣ ትላልቅ ቅርሶችን ተለጥፎ የከተማውን ውበት ሴት ምቾት የሚያሳጣ የነበረ ዲቨሎፕመንት እሱን አፈራርሶ በአዲስ መልክ የመስራቱን ልም ህብረተሰቡ ተቀብሎ ተሳታፊ ሆኖ በራሱ ፍላጎት መንግስት የሚሰጠውን አቅጣጫ ከተማው ክልሉ የሚሰጠው አቅጣጫ ተጠቅሞ ተቀብሎ ኮሚትመንት ፈጥሮ የኔም ነው የባለቤትነት ስሜት ተሰምቶት ኮሚትድ የመሆኑ ያመራሩ ትልቅ ኮሚትመንት ነው። ከህብረተሰቡ ጋር ዳይሬክት ግንኙነት ፈጥሮ ያለውን አቅማችን ይሄ ነው፣ ፖቴንሻላችን ይሄ ነው፣ ሀብታችን ይሄ ነው። ሶ ይሄንን መስራት ምችላል በውስን አቅም የመስራት እና መፍጠርና መፍጠንንም አይቻለሁ። የለውጥ ጉዞው ለወጣቱ የስራ እድልን ከመፍጠር ባሻገር ለተወለዱባት ያላቸውን እንዲያበረክቱ እድልን ያመቻቸ ነው። ሌት ተቀን የሚሰራው ስራ ከሰራተኛው ባለፈ አመራሩን ብሎም ህብረተሰቡን ያሳተፈ ሲሆን በዚህም ህዝቡና አመራሩ በጋራ ያላቸውን ቁርጠኝነት ያመላከተ ነው። ጠቅላይ ሚኒስትር በሰጠው ሀሳብና የክልሉ ፕሬዝዳንት የመሩበት አግባብ በጣም ጥሩ የሚበረተት ነው። እዛ አካባቢ ለመንግስት ተቋማቶች የራሳቸው አካባቢ ብቻ ሳይሆን ዝጉል አካባቢ ያለውን ቁሻሻ ነገሮች አጽድቶ ባላቸው ኢንካም ገቢያቸው ተጨማሪ ካፒታል ባጀት ሳይኖራቸው በመደበኛ ባጀታቸው ኃላፊነት ወስደው ለእያንዳንዱ ቢሮ ድርሻ ተሰጥቶ የተሰሩበት አግባብ እጅግ ማራኪ መሆኑን ነው በፕሬዘንቴሽንም በእንትኑም እያየን የነበር ነው። ስለዚህ በወረዳም በከተማም ደረጃ በፕሮጀክት ታቅዶበት የተሰራበት አግባብ በአምስት ሚሊዮን በአራት ሚሊዮን ጽዱ አካባቢ ማፍጠር አካባቢ የህብረተሰቡ ደግሞ እያንዳንዱ ቤታቸው ላይ ጌጦችና የመብራት ማስዋብና የቀለም የቤት ህንፃውን የማዳስ ላይ ህብረተሰቡ የነቃ ተሳትፎ ማድረጉ የከተማ ነው። ባጭር ጊዜ ውስጥ ገጽታዊ የቀየረበት ሁኔታ መኖሩ ነው። ይሄ ፖለቲካ አመራሩ የወሰደው ኮሚትመንቱና ፕሬዚደንቱ የወሰደበት የመሪነት ሚና ትልቅ ለሌላ ለእኛም ተሞክሮ ሊሆን የሚችል እኛም ወደዛ ስንመለስ የመንግስት ተቋማቶች፣ የግል ተቋማቶች፣ ኢንተርፕራይዞች ስላሉ ለእያንዳንዳቸው ድርሻቸው እንዲወጡ ለማድረግ ትልቅ ድጋፍና ልምድ ሊሆን ይላል ብለን እናስብ። የከተማው የራሱ ላንድ ማርክ መገለጫዎች በመብራቱ የተጠቀሙት በተለያየ እንዲሁም አሁን በማምረት ላይ ያለው የሳይን ፖሎች እነዚህ አንደኛ የፈጠራን ወጣቱ ስራ ኢንተርፕራይዙ ወይ የተደራጀው ማህበረሰብ በግልም ሊሆን ይችላል። ሁለት ሶስት ሆኖ ሊደራጅ ይችላል፣ ግን በስሩ ደግሞ ብዙ ሰራተኞችን ወይም ደግሞ የተማረው ስራ አጦችን መሰብሰብ የቻለ ማስ ኢንጂነሪንግን አይቻለው። ፈጠራና ፍጥነትም አንደኛ የመደመር ሀሳቢያችን የፓርቲያችን ትልቁ የመዳረሻችን ግብ ስለሆነ እሱንም አይቻለሁ በተግባር። ሌላኛው ከፋይናንስ አቅም እንዳለው ህብረተሰቡን ከማሳተፍ ኢንቨስተሩን፣ ተወላጁን ከማሳተፍ ጥሪ ከማድረግ አውሮፓም ውጭም ሀገር ውስጥም ያሉ ባለሀብቱን በባለቤትነት እንዲመሩት የማድረጉ መብት የመስጠቱ አኳያ ትልቅ ለዚህ የአማረ ፍጻሜ ምናልባት ክቡር ፕሬዚዳንታችን ጠዋት ሲገልጹ የክልሉ ዶት ነው እያስቀምጥን ያለ ነው ሰርተናል ብለን እጃችንን ማጣጠፍ አንችልም። ገና ጅማሬ ነው ያሉት። በእኔ እይታ ሀረር የነበረችበት ባክግራውንድን ስናየው በፒክቸርም በተለያዩ አጋጣሚዎች ስናየው ና አሁን ከረንት ከረንትል ያለችበትን ደረጃ የደረሰው ጅማሮ ሳይሆን እ እንደ አዲስ የተመሰረተችበት አዲስ ከተማ ቢኮዝ፣ ይህ ሁሉ ስፔስ እንዴት ተገኘ? አሁን እኮ ስፔስ መፈለጉ ራሱ ትልቅ ራስ ምታት ነው እና እሱንም በብቃት የመወጣት የአመራር ቁርጠኝነት አይቻለሁ። ፉሊ ወጣት አመራር ነው ያለው ተምሮ ሰርቶ ማሳየት የሚችል አገሩን የሚወድ አመራር አይቻለሁ። ክራይ ሰብሳቢነት እንዲቀር ትልቅ ጥረት የተደረገበትንም አይቻለሁ። ቢኮዝ ይህ አውትሶርስ በምናረግ ሰዓት ስራዎችን ለአመራሩ የክራይ ሰብሳቢነት መንገድ የሚከፍትበትን ማስቀረት የመቻሉ በራሱ አቅም በራሱ ሰራተኞች በራሱ ሲቪል ሰርቫንት መስራት መቻሉ ራሱ ይሄ ክራይ ሰብሳቢነት የሚለው ፓርት ሙሉ በሙሉ እንዲወገድ አድርጎታል። ደስ የሚል ውጤት ነው። ጅማሬዎችም እየቀጠሉ ያሉትንም አይተናል። ማበረታቻዎችም አያየን ነው አይደለም ጠቅላይ ሚኒስትራችን ዶክተር አብይ እኔ እንዳንድ ሌላ ክልል አንበራር ግለሰብ ብዙ ማለት እችላለሁ። ቢካዝ ብዙ ነገሮች ተሰርተዋል። ብዙ ለውጦች አሉ። ብዙ እኛ ደግሞ ከዚህ በዋናነት ፒክ ያደረግናቸው ስፔሻሊ ፕሮጀክትን ጀምሮ ለመፈጸም ምን ይፈልጋል ክሪቲካል ከስታንዳርዶች ከማሟላት አኳያ አክሰሰብል ከመሆኑ አኳያ እና ሌላው ደግሞ ሀረር ኮንስትራክሽን ድርጅት የመፈጠሩ ብዙ ክልሎች ላይ ብዙ አትራፊ ኢንተርፕራይዞች አሉ። በመንግስት ግን ምን ያክሉን ተጠቅመንበታል የሚለው ጥያቄ ምልክት ስለ ራሳችን አሳይመንት ወስደን ግን በዚህ ኮልደር አጋጣሚ የራሱን የሎኮስት የበጀቱን ጠብቆ አውትሶርስ ተደርጎ የሌላ አትራፊ ድርጅት ይዞት ከሚሄደው የራሱን ሀብት ተጠቅሞ የራሱን ትርፍ ደግሞ ራሱ ሀገር ላይ መልሶ መገንባት የሚችል የሀረር ኮንስትራክሽን ኢንተርፕራይዝ መፈጠሩ ትልቅ ኤክስፕሪንስ ነው። እኛም ወደ ክልላችን ያሉትን ኢንተርፕራይዞች አጠናክሮ ከመደገፍና ከመጠቀም አኳያ እንዲሁም አስፈላጊ ሆኖ በተገኘበት ሰዓት ላይ አዳዲስ ነገሮችን ለካ መስራት እንደሚቻል መፍጠር እንደሚቻል አይቻል። ሀረርን ከዚህ በፊት አውቀዋለሁ። በጣም መጥሼ ነበር። ቆይተዋል አለ ጊዜው። ዛሬ ሳየው በጣም የተለየ ነው። ይሄን ከተማ አይተን አንዳንድ ልምድ ተሞክሮችን ከዚህ ለመውሰድ ነው የመጣ ነው። እጅግ በጣም ደስ የሚል ነገር ነው ያገኘ ነው። ትልቁ ነገር በራስ ሀብት በትንሽ ወጭ ይሄን ያክል ውበት ባለው መልኩ ከተማ መሰራቱ አንዱ ትምህርት ሊሆነን የሚችል ነገር ነው። በጣም በዝቅተኛ ወጪና ትንሽ ሳንቲም ነው ሀረር ከተማ እንደዚህ ያማረ ያለ እንደሆነ የተረዳ ነው። እዚህ በጣም ደስ ይላል። በእርግጠኝነት አሁን እየሰሩ ስራዎችንም እያየን ነው። ከዚህ የበለጠ ደግሞ አምራ በቀጣይ እንደምናገኛት እርግጠኛ ነኝ። አሁን ግን እጅግ በጣም አምራ ነው። 1992 አካባቢ በዚህ አካባቢ መጥቼ ነበረ። ያኔ እንደዚህ አልነበረችም። ሀረርን አውቃታለሁ። ከዚያ ወዲህ አልመጣ። አሁን ግን አሁን ግን እጅግ በጣም ልዩና ውብ ሆና ነው ያገኘኋት። ረርን የጎበኙት የአፋር ክልል አመራሮች ከጠበቁትና ከሰሙት በላይ እንደተመለከቱ እንዲሁም አሁንም ክልሏ ቀጣይ ከዚህ የበለጠ አምራ ታሪኳን የሚመጥን ገጽታን እንደተላበሰች የምትቆይ እንደምትሆን አመላክተው የቀሰሙትን ልምድ ቀምረው ሀረርን እንደ አርአያ እንደሚወስዷት ነግረውናል። እኛ ደግሞ ከዚህ በምናገኘው እውቀትና ከዚህ በምናገኘው ልምድ ደግሞ ወደ ክልላችን ስንመላስ ደግሞ በዚህ በቃ ከዚህ ባገኘነው እውቀትና ልምድ የተሻለ ስራ እንሰራለን የሚል እምነትና ተስፋ ነው ያለንና ና ሀረር ላይ ያየነው ነገር ምናልባት በኢትዮጵያ ክልሎች ምናልባት አብዛኛው ክልሎች አሁን ኮሪደር ልማቱ የሚሰሩትን ከውጭ ጋር ነው የሚያመጡትን ፖሎችንም ከውጭ ጋር ነው የሚያመጡትን የሚጠቀሙትንም ማቴሪያል ከውጭ ጋር ነው የሚያመጡትና ሀረር ላይ ስናየው ግን ያንን ሁላ ያስቀራ ኢቨን፣ አሁን በዶላር ነው የምገዛውና ያንንም በኢትዮጵያ ውስጥ ባለው እውቀትና በራሳቸው ልጆች የሰሩትን ነገር ዶላርንም ጭምር ዋጋ ነው ያስቀርጡና ሌሎችም አካባቢዎች እንዲዛይና ተመሳሳይ ስራ ቢሰራ ሀገሪቷ የማታደርግበትና ብልጽግና ያስቀመጠው ነው ራዕይ እውን ይሆናል የሚል እምነትና በተግባር የታየ ነገር ነው ያየ ነው። ለእኛ ደግሞ በጣም ጥሩ የሆነ የተሞክሮ ነው ከዚህ ወስደን ትልቅ ትምህርት የሚሆን ተሞክሮ ነው ያወሰድነውና ክቡር ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ከቤተ መንግስት ነው ጽዱ አካባቢ መፍጠርና የማስዋብ ስራ የመጣውና ከቤተ መንግስት የመጣው ስራ ወደ አዲስ አበባ ወደ ገበታ ለሀገር ወደ ጎርጎራ የተለያዩ ፕሮጀክቶች እየሄደ አዲስ አበባ ኮሪደር ተጀመረ። አሁን በመላው የኢትዮጵያ ክልል ከተሞች በክቡር ጠቅላይ ሚኒስትር ሀሳብ አነሳሽነት የተጀመሩ ፕሮጀክቶች በጥረት እየተሰሩና ግንባር ቀደም ሚናው ደግሞ ሀረር ተደጋጋሚ ኮብርታ ክለሚትር ውስጥ ስለምሰከሩለት እኛም ደግሞ ያየነው ነገርን በትክክል ተራርተን ከዚህ ልምድ ይዘን እንድንሄድ ከሀረሪ ወሰድ ነው። ብዙ ተሞክሮ ነው በራስ ሀብት በትንሽ ገንዘብ በብዙ የሰው ኃይል የሰው እድል ስራ ፈጠራን ጭምር አድርጎ ከአካባቢያችን እንዲገኝ አምርተን በትንሽ ወጪ ወጪ ቀንሳል። መጓጓዣና መሰል ነገሮችም ሁሉ ስለሚቀንስ በትንሽ ወጪ ሀገራችን ማልማት እንደሚቻል በሀገር ደግሞ የተሻለ የሚሆነው በአካባቢ ባለ ነገር ሲሰራ እንደሆነ በረም አይተናል። ሀረር በትንሽ ወጪ፣ በትንሽ ሰው ጉልበት፣ በትንሽ ወጪ፣ ሌላው ቀርቶ የኤሌክትሪክ ፖሎቹን ጭምር እንደዚህ ስትሬት ላይት ያሉት መብራቶች ጭምር እዚሁ ያመረተ በትንሽ ገንዘብ እያመረተ ለአካባቢው ተወላጆች የሚሰራ ድል ፈጥሮ ከተማው በጣም በሚገርም ሁኔታ ነው የተለወጠው። በጣም ደስ ብሎናል። ኢንሻአላህ እኛም ልምድ ወስደን ወደ ከተሞቻችንን እንለውጣለን ብዬ አስባለሁ። ኢንሻአላህ ለመቀረር ደማቅ ታሪኳን በሚመጥን መልኩ የተያያዘችው ጉዞ አሁንም በልጆቿ የፈጠራ ብቃት፣ ቁርጠኝነት፣ የስራ ተነሳሽነትና በጠራ አመለካከት ተጠናክሮ ይቀጥላል። አበቃው።